ቤተሰቦች ሀይሚና ቡራ በጠዋቱ ከች ብለውልናል። ሀይሚዬ በማታ ዱባይን እያስጎበኘች የኔ ኑሮ የኔ ጉዳይ ከዚህ በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ እያለች መታልናለች። ቡራ ደግሞ በቀን ዱባይን እያስጎበኘ ልርቅሽ አልፈልግም ከአንቺ ውጭ ሌላ ላይም ወደ ውጭ በማለት ከች ብለውልናል። በመጀመሪያ ግን ማለት ነው በጣም ከአዝናናኝ ከገረመኝ ነገር ልጀምርላችሁ። ሀይሚና ቢኪ ማለት ነው የመልስ ምት ሙድ ኦር ደግሞ አሽሙር ትላላችሁ፣ አይገልጸውም። እዚህ ጋ ቢኪ ምን ብሏል መሰላችሁ? በጣም ነው እንዴ ማሽቃበጥ የቻላችሁበት ቆይ ሲል ሀይሚዬ ደግሞ ያጣለማኝ ተሳድቦ ይሄዳል ብላ በሳቅ ቤተሰቦች አሽሙር አልተቻሉም፣ ራስ በራሳቸው ማለት ነው። እና ሲቀጥል ዛሬ እንግዲህ ያው ትናንትም ሰምታችኋል፣ ቡራ እና ዱባይ ያለ ነበረ። በነገራችን ላይ ዱባይ ቪዋ በጣም የሚገርም ነው። ሲቀጥል ደግሞ ቱሪዝም ምናምን የሚሰባሰብባት ሀገር ናት። ሰው ከሰረ እንደዚህ እንደሚቀየር ዱባዎች ናቸው ያሳዩ። ምክንያቱም ከስንት ዓመት በፊት በጣም በረሃ በጣም በረሃ ነበር። አሁን ግን እንዴት እንደሚያምር በጣም ብዙ ሰዎችን መሳብ የቻሉ ጀግኖች ናቸው ናቸው የምር ነው ምላችሁ። ከአረብ ሀገራት የመጀመሪያ ደረጃ የሚወስደው ዱባይ ነው። እኛና አሁንም ደግሞ ዱባይና ሀይምዬ፣ ሶሪ ቡራና ሀይምዬ ዱባይ ለመኖር ሀሳቡ እቅዱ መቶላቸዋል። ለምን ትናንትናም እየተናገረ ነበረ። ቦራ እዚህ እንኑር እንዲያላት ነበር። ምንም ጥያቄ የለውም ብላ ነው የመለሰችው ሀይምዬ። ዛሬም ደግሞ ሀይሚዬ አሳቤም ሁሉ ነገሬ አንቺ ነሽ የኔ ፍቅር የኔ እናት የኔ ወለላ ከአንቺ ውጭ ወደ ውጭ ብላለች። ቡራም ተመሳሳይ ልርቅሽ አልፈልግም፣ ሌላ ማየት አልፈልግም በማለት እንግዲህ በዘፈን እያቀነቀኑ ኢንስቴግራም ላይ እንደዚሁም ጠዋት ላይ ደግሞ መይታ ክፍል ሆነው ግድ ሞርኒንግ እያሉ መጥተውልናል ማለት ነው። እውነት ደስ ብሎኛል። በመጀመሪያ ሀይሚዬ እና ቡራ አድባይ ስለሄዱ ሁለተኛ ነገር ደግሞ ሀይሚዬ የመጀመሪያ መንደመሆኑ መጠን ሰምታችኋል ትናንትና ቦራ ባላችሁበት ዱባይ ላይ ጥሩን እንመጣለን፣ አብረን እንሆናለን፣ አብረን እንሰራለን፣ ቪዲዮ እንቀርጻለን ብሎ ነበር። እና እኔ ምን አሰብኩ መሰላችሁ? ቤተሰቦች ምን ተመኘሁላቸው መሰላችሁ? ማለት አድናቂ ብቻ ሳይሆን ቦራና ሀይሚ ማግኘት ያለባቸው ዩቱበር ናቸው። አውቃለሁ ቲቶከር አይደሉም፣ ግን ቲቶክ ላይ በደንብ ተሳትፈው የኢትዮጵያ በጣም ብዙ ባለሀብቶች ዱባይ ላይ አሉ። ታውቃላችሁ አይደለም? በቅርቡ ራሱ እየሆነ ሴት አለች የእሷን አቀባበላችን እንዴት እንደተደመሙ እናንተ እንዳጠይቅኝ እና በጣም ብዙ ባለሀብቶች አሉ። በጣም ብዙ ነጋዴዎች አሉ። ኢትዮጵያዊ በጣም በርከት ያሉ ብቻ በርከት ያሉ ዱባይ የሚኖሩ ሰዎች አሉ። ከእነሱ ጋር ራሱ ኮንታክት ብታረጉ ለቀጣይ ዱባይ ላይ ለመኖራችሁ ራሱ በጣም ብዙ ነገር ታውቁበታላችሁ። ዩቱብ ብቻ አያስተዳድርም። ገባችሁ? ዱባይ ላይ ስትሆኑ ብዙ ፍላጎቶች ይመጣሉ። በተለይ ደግሞ ዱባይ መኪናዎቹን ቡራ እያየ ምናምን በቃ በጣም ነው እየተደመመ የነበረው። ማለት ሙሉ ለሙሉ ቴንሽኑን ሀሳቡን ሰርቆታል። በቃ ዱባይ ያሉ መኪናዎች፣ እዛ የመኖር እቅዱ ዘጠና አምስት ፐርሰንት ከኢትዮጵያ ማለት ነው። ቤተሰብ ግን ለመኖር ደግሞ አንደኛ ደረጃ ስራ ግዴታ ነው። ዩቱብ እየሰራችሁ ጎን ለጎን ደግሞ የምትሰሩ ስራ ያስፈልጋል። ለምን? ከፍ ያለ ሌቭል ላይ ለመቀመጥ ማለት ነው። አሪፍ ኑሮ፣ አሪፍ ደረጃ ለመኖር አሪፍ ኑሮ ለመኖር የግድ ስራ፣ የተለያየ ስራ መስራት አለበት አንድ ሰው አይደለም ስለዚህ እኔ ዝም ብዬ የምናሰብኩ መሰላችሁ? ሀይሚዬ ሜቢ የማስታወቂያ ስራዎችን ብሰራ ከዚህ በፊት የሆነ ልጅ ታውቃላችሁ አለ ኢትዮጵያን መኪና ሲያደንቅ ተገኝቶ አሁን የት እንዳለ በጣም ትልቅ ቦታ ላይ ነው ያለው፣ እና እግዚአብሔር እንደዚህ ያነሳል። እና ሀይሚዬ የማስታወቂያ ስራዎችን ከቡራ ጋር ብሰራ ኦር ደግሞ አንዳንድ ባለ ሀብቶች አንዳንድ ነጋዴዎችን በደንብ ተዋውቀው ዱባይ ላይ መኖር በደንብ ይችላል። ሁለቱም ማለት ነው በፍቅር በሰላም እንዴ ኢትዮጵያ ላይ ምን አዳረቃችሁ? እንትና እንደዚህ አለኝ፣ እንደዚህ አደረገ እያላችሁ ሀይሚም ከም ስለተሳቀቂ ዱባይ መታችሁ ብትኖሩ የበለጠ ደግሞ የኢሮፕ የአሜሪካ እድሎች ሰፊ ናቸው። ዱባይ ላይ ከሆናችሁ ቤተሰብ፣ ሌላ አረብ ሀገራት ያው ለመኖር ካልሆነ በስተቀር ወደ ውጭ የመውጣት ከአረብ ሀገራችሁ ውጭ ለመውጣት እድሉን አታገኙትም። ዱባይ ላይ ግን በጣም ሰፊ ነው። ወደ አሜሪካ መሄድ ብትፈልጉ ኢሮፕ መሄድ ብትፈልጉ፣ ጣሊያን፣ ፈረንሳይ የትም ቦታ መሄድ ትችላላችሁ እና እኔ እንደ ራሴ ማለት ነው፣ ቡራ አድናቂዎችን ብቻ ሳይሆን ማግኘት ያለብን ቲክቶክ ላይም ተሳተፍ። ዱባይ ላይ ያሉ ታዋቂ ሰዎችን ኦር ነጋዴ ሰዎችን ምናምን ከእነሱ ጋር ገዝት ላይ ግባ። አውራ ሀይምዬ ማስታወቂያ ትሰራለች በደንብ ማለት ነው፣ የወርቅ የልብስ የተለያዩ ነገሮችን። ቡራም ደግሞ ሞዴል ለመሆን እየሰጠ ነው። ቁመት በሉ መልክ በሉ በጣም ሸበላ ነው፣ እሱ ራሱ ሞዴል መሆን ይችላል። ብዙ ነገሮችን ሰርታችሁ የምር ነው የምላችሁ። ከእናንተ አልፋችሁ ተርፋችሁ አገር ብትረዱ ማለት ስላችሁ ብትጠቅሙ ልክ እንደ ልጆቻችሁ ሳይመጡ ሳይወለዱ ለቤተ ክርስቲያን እንደሰሩት ሁላ እንደዛ ማድረግ የምትችሉ ሁለት ወጣቶች ናችሁ። በጣም ብዙ ሰፊ እድል ያላችሁ ና የእኔ መልእክት እንደዛ ነው። በቃ አሪፍ ስራ፣ አሪፍ ደረጃ ለመድረስ ዱባይ ያሉ ነዋሪዎችን በቃ ትልቅ ሌብል ላይ ትልልቅ ስራ ላይ ያሉትን ነው እንጂ ትንንሽ ቦታ ላይ አይደለም። እንደዛው ማለት ሊረዷችሁ እንደሚመጡ ሰዎችም ደግሞ ምቀኞችም አሉ አይደል? ከእነሱ ራሳችሁን መጠበቅ መቻል አለባችሁ እያልኩኝ ምኞቴ፣ ፍላጎቴ ትልቅ ደረጃ ላይ ደርሰው ሀይሚና ቡራ ማየት ነው ቤተሰቦቼ።